ናችሁ ደህና ናችሁ? አሁን ለእግዚአብሔር እመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ? ሁሉ ነገር ሰላም ነው። እንዴት ናችሁ? ደህና ናችሁልኝ? ላይክ አድርጉ እስቲ ላይክ ሼር አድርጉ ቤተሰብ።

እንዴት ናችሁ? ሊንክ አደርሳለሁ። ላይክ ሼር፣ እናቷን አሰቃይ ድራማ ላይክ ሼር እያደረጋችሁ አበረታቱ ማለት ነው። የእኔ ቆንጆ እንኳን በሰላም መጣሽ። ደህና ነሽ? ሰላም ነኝ ወይ? ሄርሞኒ ነው ይንዲ አለ እግዚአብሔር ይመስገን። ዲነሽልኝ ደግሰው እንዲነክ ደህና ነክ። አለ እግዚአብሔር ይመስገን ሁላችሁም ኮመንት ሰጣ ኮመንታችሁ ይያለው ህይወት ይሄን ዲነሽ፣ ሰላም ሲዮን ማርያም። አለ እግዚአብሔር ይመስገን በጣም ደህና ነኝ፣ በዚ በጊዜ ገባለው ብዬ። አይመቸኝ አልቃለሁ ፎክሬ ፎክሬ በጊዜ ሳልገባ። እንዴት ነሽ? ስለ እናትዬ ደህና ነሽ ወይ? አለሁ እግዚአብሔር ይመስገን እኮ መጣችሁ። ሰላም ጤንነታችሁ እንዴት ነው? አሁን እግዚአብሔር ይመስገን። ጋራ ሰው እጅብ ልካልን ችግር የለውም። እኔ ቆንጆ ያጋጥማል፣ እንደዚህ አንዳንዴ አረምን ችግር የለውም፣ ችግር የለውም ባላችሁ ሰዓት ብቻ በሰላም ቁጭ ብለና እንትን በሉሽ። እንዴት ናችሁ? ደህና ናችሁ? አለ እንግዲህ እናቷን እናቷን አሰቃይ ድራማ ጀላችሁ መጥቻለሁ። እንግዲህ ይሄ ድራማ እንደምታውቁት የወዲት ጉዲት የምትባል ሴትዮ የባሏን እናት እንግዲህ ዛሬ ሚስጥሯ፣ ሁሉ ነገር ታውቋል ማለት ነው። ምክንያቱም አለምዬ ቀርጻ እንዳለ በካሜራ ውስጥ ባለና ባሏ አውቋል፣ ሁሉም ሰው አውቋል ማለት ነው። የእናትየውም እናትየዋም እንግዲህ ከቤት ውስጥ አስወጡ ሳት አለች ማለት ነው። በጣም በሚያሳዝን ነገር ክፋትን አስለምዳት በስተመጨረሻ አልፈልግሽም ብላ ከቤት ውስጥ አስወጣቻት ማለት ነው። አይገርማም! እንዴት ነሽ? ሰላም እያለው እግዚአብሔር ይመስገን ሁላችንም ሰላም ሰላም ብያለው። እና ክፋትን አስለምዳት መጥፎነትን አስለምዳት በስተመጨረሻ ምንድን ያደረገቻት? አላቅሽም አንቺ እስር ቤት ተገባሽ እኔ በዚች በቀረችኝ እድሜ አብሬሽ እስር ቤት ልገባ ነው ወይ ብላ ከቤት ውስጥ ልጇን አላባረረችም? አዎ፣ ማርያም ይህ ክፋት ጠግ ነው እኮ። በነገራችን ላይ ህይወት እየካየሹ መንፈሳዊ የሆነ ነክ አለበት ድራማው ማለት ነው። አለምዬና የወንድዬ እናት ላይ የምታዩ ነገሮች የሆነ መንፈሳዊ ነኮች አለባቸው ማለት ነው። ብዙ የሚያስተምር ነገሮች አለባቸው አይደለም! አሁን እንደዛ ነገር አይቻለሁ ማለት ነው። እኔ ይላል አሁን በጣም ደስ ይላል። እና አለምዬ የምትመልሰው መልስ ከእናንተ እንደውም አሁን በቅርቡና ያያችሁት እንጂ የምትመልሰው መልስ በስማ በጣም ጎበዝ ልጅ ነች እና በጣም ደስ ትላለች መልሶ ሁላ ማለት ነው። እና እኔ ከሁለትም የእናትዮዋን የገረምኝ እንዲ እሷ መርዟን ሰታ አጠጫት ብላ ጎበስ ጠንካራ ሆኚ፣ የእኔ ልጅ የእኔ ጎበስ ስትላት ቆይታ በስተመጨረሻ ላይ አላቅሽም። ይህ ነው የምንታወቀው አልቻትም ፈጣሪ ከእንደዚህ አይነት ውርደት ይሳውራል። እኔ እኮ ያላቸው ጭካኔነት፣ ክፋት ለየት ያለ ነው። ደግሞ በጣም ለየት ያለ ብታየው ማለት ነው። እንዴት እኮ እንዴት እናትዬዋ እንዴት እንደሚያረጓት፣ እንዴት ሲል እንደሚሰልቧት በግልጽ እኮ እየነገሯት ነው ማለት ነው። አሁን አዲስ ነገር ለሚሆነው ለወንድዬ ብቻ ነው እንጂ ሌላ ነገር አይደለም። ያ ወንድዬማ ዛሬ አይንሽም ማየት አልፈልግም፣ ልጁንም ከፈለገሽ ማስወጣት ትችያለሽ። እንዳንች እንዳንቺ አይነት ልጅ አይደለም ለኔዘር ለኢትዮጵያም ለኢትዮጵያ አስቸጋሪ ነው ብሏል። እንዳንቺ አይነት ልጅ ተወልዶ ነው ለኢትዮጵያ አስቸጋሪ ሆኖ ብሏታል ማለት ነው

ማሽን ብሏታል ማለት ነው። አሁን ግን አንታዋወቅም? ለምንድነው ክፉ ነገር የምትሰሪው? አወድና በነገራችን ላይ ፀሐይን አፍቅሯታል ማለት ነው። ፀሐይ ደግሞ ጥሩ ሰው ነች። ያለችውን አሰማሽ ውሻዬን እንዳለቀብኝ ስትላት፣ የምን ውሻ ነው ስትላት፣ እንግዲህ ወንድሟን ነው እኮ ወንድምሽን ውሻ ትላታለች ማለት ነው። አሁን እኔም ውሻ ነኝ። ጠባቂን ውሻ ስባችታ ከጠገቢዛ እኳ ይጣላችሁ ቀን ምክንያቱም እናትዮ ከቤት ውስጥ ስላስወጣቻት ወንድምየውም አላቅሽም ማለት ልክ ቤት ውስጥ ስትወጣ እነ ፀሐይ እንግዲህ ሰራተኛ የተባሉት በሳቅ ሊሞቱ እንዴት እየፎገሯት ምናምን ቀንቀጣሩ በጣም አስቸጋሪ ነው። ቤተሰቦች እናትዮ እኮ የተናደደችበት ምን መሰላችሁ? አንደኛ እናትዮ ራሱ ወዳጅ ነው። በጣም ተወደ ራሷን አፍቃሪ ነች ማለት ነው እናትየው። ሁለተኛ ስታደርጊ በጥንቃቄ አድርጊ በሻይ ማንኪያ። ምክንያቱም አሟሟታቸው ድንገት እያበሽታው እያመነመነ እንዲገድል የተፈለገው እንጂ አንዴ እንድትገና አይደለም የተፈለገው። የወዲት ደግሞ በአንዴ መግደል ነው የምትፈልገው ምክንያቱም ማየት አልፈልግም እሱን ቶሎ ብዬ መግደል ነው የምፈልገው ነው የምትለው ማለት ነው። እና እና ደግሞ አሮጊቷ በጥንቃቄ አድጊ ብላት ነው የምትሰጣት። የወዲት ደግሞ ስሜተኛ ናት ስሜተኛ ቶሎ ብላ በቃ ሴትዮቷን በቃ ገላ እንደፈለጋት መሆን ነው የፈለገችው ማለት ነው እና ልጅ ያለምን የመሰለ ሰራተኛ እያላችሁ ሰራተኛ ሰውን ስሙኑ ሰራተኛ ስላችሁ ሰራተኛ በእርግጥ ክብር ነው። በዚች ምድር ላይ ሰራተኛ ያሉን ሰው ያለ ብዬ አላስብም። እና በጣም ጀግና ልጅ ነች፣ በጣም ጎበዝ ማለት ነው። በጣም ስላችሁ ለየት ለየት ያለች ማለት ነው። አስባችኋት እንደ ማንኛውም ሰው ለቤት ስራ መጥቶ አሰሯችሁን ሲጠብቁ ከተለያየ ነገር እናታቸውን ትቶ ህይወታቸውን ትቶ ከራሳቸው ደግሞ እራሱ ሳይቀር ካሜራ እየገዛች ቤት ውስጥ እንግዲህ አስቀምጣ፣ በጣም ነው ደስ የምትለኝ በነገራችን ላይ ነው። በጣም በጣም ነው ደስ የምትለኝ፣ በጣም ነው የምወዳት። ንግግሯ በጣም ከአንድ ቦታ የሚወጣው ነገር ሰውን የሚያስተብር ነው። ግን ዛሬ ጭካኔ ጭካኔ እየተጫወተች ነው። እገልሻለሁ እያለች ትገኛለች ማለት ነው። ዛሬ እንትና

እናንተ ልጅ እኮ የወዴት እናት ማለት ነው። ሞኝ ከተነሳ ከባድ ነው ትላል ሉ ባሏን ስትፎክርባት ማለት ነው እና እንትና ወንድዬ ሞኝ ከተነሳ ቀላል ሰው አይደለም ተጠንቅቅ ትላታለች ል ማለት ነው እና እና አያቶች ሳን እንትና ወንዴ ስነቃ ማለት ነው አይኑን እንዴት እንዴት እራሱ እንደሚያደርግ ማለት ነው። ያ ጥሩ እርግብ የሆነ ሰውዬ በጣም ነው የሚቀየረው ሲናደር። በጣም ኃይለኛ ነው። እኔ ምን ነበራት ኩሽና እንዳትገቢ እዛ ታስሰ ዛ ስ ኩሽና የትናንትና ስድብ ዛሬ ወዴት ገባ? ጊዜ ከጣለ በጣም አስቸጋሪ ነው። እውነቴን ነው የምላችሁ። ባላችሁ ባችን መልካም ነገር በተሰጠን ጊዜ መልካም ነገር መስራት ነው ማለት ነው። በነገች ላይ ወንድዬ ናት። በጣም ምስኪን ሴትዮ ናት። በጣም ጥሩ ሰው ናቸው። እንደዚያ አይገባቸው ማለት በጣም እያወራ ስንት ነገር ቻሏት። እገልሻለሁ፣ እንደዚህ አድርግሻለሁ እያለቻት እያስፈራረቻት እያነቀቻት ከውሃ ውስጥ የወጣች አይጥ ሆና ጠርታለች። ይላለ ቤተሰቦች ክፋት አይጠቅሙም አይደለም? በነገራችን ላይ ክፋት እንደማይጠቅም ድራማ ላይ እራሱ እያየሁ ነው እያየን ነው። ክፋተኛ ሰዎች መጨረሻቸው አብደው ጨርቃቸውን ጥለው በየጎዳናው ላይ በየምናምኑ ላይ የምናያቸው ማለት ነው። እውነታቸው ክፉ ሰዎች አሟሟታቸው ራሱ ለሷ የለችም ቤተሰብ በእንስሳ ካልበቁም

ለማንኛውም የሚቀርበው እንኳን ረሳ ብያለው። ጻድቁ ለአባቴ ለአቡነ ተክለ ሃይማኖት፣ ለእናቴ ለቅዱስ ክርስቶስ ሳምራ፣ ለአባታችን ለአቡነ ቅዱስ ማርቆስ ማርቆስ ነው። የጻድቁ አቡነ ተክለ ሃይማኖት ልጅ ማለት ነው። እንኳን አብራ ደረሳችሁ። አቤት ረሳው እኮ በእናታችሁ፣ ይሄ ድራማ በቃ ወሰደን እኮ በእናታችሁ፣ ልባችን ብቻ ሰው ልባችንም ሁሉ ነገራችን ውስዷል ማለት ነው። ቤተሰብ እጅ ጋር አመሰግናለሁ። ላይክ አድርጉ እስቲ ገባ ስቱ ላይክ ቀጫጭ አድርጋችሁ ውጡ ማለት ነው። እኔ ብታዩ የላይክ ወዳጅ የላይክ አቃሪ የላይክ ሆንቃነኝ ማለት ነው። ብታዩ ደሞ የሚወደው ሰው የሚወደውን ነገር አገኝም አይደል? እና መሰግናለሁ ቤተሰብ፣ ቴንኪው እግዚአብሔር ይስጥልኝ። ሁላችሁም ክበሩልኝ፣ ለነበራችሁ ንሩልኝ፣ እስከዘላለም እድሜ ጤና ይስጣችሁ። የድንግል ማርያም ልጅ

በጭ ብላለች። እሺ ሁላችሁንም አመሰግናለሁ። ፈጣሪ ይስጥልኝ፣ ክበሩልኝ፣ ያደጉልኝ፣ ለቁም ነገር ደረጃ አብቃችሁ። ይህ ሲኮንደሪት መጣሽ ነበር እንዴ? ወደ ላይ ወጥቼ ልፈልግሽ እና ካልመጣሽ የምትቀጪው ነገር በውስጥ እነግርሻለሁ። ሀቢብቲ ቀልድ የለም። ትንጀሪ ያለሽም ገና አሁን ነው የመጣሽው፣ ገና አሁን። በዛ ላይ ደግሞ እያብረቀረቅች ማለት ነው አሁን የተቀባሹ ፊትሽ ላይ ባርዚኑ እራሱ ለየት አድርጎ እንዳይሽ ያደርግሻል ማለት ነው ሀቢብቲ። የተቀባሹ ባርዚን ነው ራሱ። እንዳትዋሺ አንደበትሽን ያስርሻል። አኪን እንታያለን ከዚህ ሁላ ሰው ተለይተሽ ይህ ሁላ ተቀብተሽ እያብረቀረቅሽ ትጠፊያለሽ። እሺ ም አይደለም? እየሰማችኝ አይደለም? ሃና ማሚ ኪቢ ዋላው ሸቢ መድሪያው ምናጥ የሚያክሉን